አዲስ ከኢትዮጵያ መጣችሁ ኮንትራት፣ እንደዚህም በነባር ሰራተኞች የምትበደሉ ሲስተሮች፣ እህቶች ካላችሁ ይህን ቪዲዮ እስከ መጨረሻ ተመልከቱት። እስከ መጨረሻ ላይክና ሼር ሰብስክራይብ አድርጉት። እኔ ምን ማድረግ እንዳለባቸው ነግራቸኋለሁኝ ማለት ነው። በመጀመሪያ ምን አይነት ድንቁርና ነው? አትቅረጭኝ እያለችሽ የምትቀርጫት አንቺ ማንደሽ ምን ስለሆንሽ ነው? ወላሂ በጣም ነው ያሳዝነችኝ። እቺኛው ምን አለች? አትቅረጭኝ ባለፈውም ስትቀርጭኝ ዝም ብዬ ሻለሁ እያለች ለራሷ እንዳትቀርጻት እየተከላከለች ነው። ለምሳሌ ጡት ማሳዣ አለበሰችን ማለት ነው። በጣም ባለጌ ነሽ አንቺ ወላሂ። አንዳንድ ሰው ለራሱ ክብር ሳይኖረው የሰውን ክብር ለራሱ ክብር እንዳለው ሰው የሚያስመስል ሰው አልወድም። በመጀመሪያ ደረጃ አንቺ ክብር ካለሽ ራስሽን ቀርጸሽ በወስች ኮንፊደንስ ካለሽ እሷ ለምንድን ነው እንደዚህ ለብሳ እንደዚህ ጡት ማሳዣ አድርጋ? ኖርማል ነው እቺ ልጅ ሰውና ስራ እየሰራች ነው። ስራ ቦታ ናት። ምንም ግድ ላይ ሰጣት ይችላል። ስለ አለባበሷ ግን እንደዚህ ለብሳ ሰው እንዲያያት ላትፈልግ ትችላለች ማለት ነው። አረብ ቤት ማለት ነው። ሀያ ሰላሳ ዓመትን ብትቆዩ እናንተ ሰራተኞች ናቸው። ምንም የሚቀይራቸው አንዳችም ነገር የለም ማለት ነው። ልንገራችሁ፣ በመቀጠል ደረጃ እንደዚህ አይነት ነገር ከተፈጠረባችሁ፣ አዳዲሶች፣ እዚህ ሀገር እንትን ቪዲዮ መቅረጽ በጣም ወንጀል ነው። ባይዘ ቪዲዮ መቅረጽ በጣም ወንጀል ነው። ስለዚህ ቪዲዮ እየቀረጸች ነው ብላችሁ ለመዳሞቻችሁ ተናገሩ። በምንም ዙሪያ ይሁን ምግብ የምትከለክላችሁ ከሆነ ያቺ አሮጌዋ ነባሯ ማለት ነው፣ ምንም እንደዚህ ስወጣ ስገባ ምንድን ነው የምታሳቀቀኝ እያለች ነበረችኛዋ ልጅ ማለት ነው። እንደዚህ የሚያረጓችሁ የሚያስቸግራችሁ ከሆነ ከአቅማችሁ በላይ ከሆነ አንዴ ሁለቴ ሶስቴ ተይ፣ እኔ እና አንቺ ተስማምተን እንኖር፣ ይሄ አረብ ቤት ነው ይሄ ሰው ቤት ነው የሰው ሀገር ነው ለስራ ነው የወጣ ነው ምናምን ብላቿቸው እምቢ ካሉ ከአቅማችሁ በላይ ከሆኑ፣ ቀጥታ ለመዳሞች እናንተም ቀረጿቸው፣ ምን እንደሚያደርጓችሁ ቀረጹ። ቪዲዮ ቀርጻችሁ ለመዳሞች አስረክቡ። ማፊ ሙሽክለ ለነ እንደዚህ አይነት ቆሻሻና ባለጌ ክብር አይገባቸውም። ወላይ እኔ በበኩሌ ብዙ ጊዜ ከአረብ ቤት ከሰራተኛ ገብናም ስጣላ ለመዳሞች አልናገር መጀመሪያ ራሴን ማስጠነቀቃቸው ተው፣ አያዋጣም ይሄ ነገር ተው እላለሁኝ። እምቢ ካሉ ቀጥታ መዳም ጋር ነው መድረስ አለባቸው። ምክንያቱም እዚያ ሀገር ጉልበት አይፈቀድም፣ መደባደብ አይፈቀድም። አረቦቹ ራሱ በጣም ነው የሚፈሩ። ሀቂቀተን ነው ምላችሁ ይሄ አረቦቹ እናንተ ተደባድባችሁ ካዩ ለራሳቸው ይፈራሉ። ለራሳቸው ስለሚፈሩ እናንተ መደባደብ የለባችሁም። ህይወታችሁ ነው የምታበላሹት። ስራችሁን ታጣላችሁ። ለምን? አረቦቹ ፈሪ ስለሆኑ ማለት ነው። እና እኔ ራሱ ባለፈው ኡጋንዳ ጋር ተጣላሁኝ። ኡጋንዳ በጣም ስታስቸግረኝ በቃ በጣም ደሜ ከፍ ብሎ ስለነበረ ደበደብኳትኝ ምናምን ነገር እና ሴትዮ እኔ እፈራለሁ፣ ለራሴም ጭምር እፈራለሁ ብዬ ብላ ነው ከስራ ያስወጣችኝ ማለት ነው። አይፈቀድም፣ እዚያ ሀገር ወንጀል ነው መደባደብ። ህጉ ላይ የመደባደብ ክብደቱ ህጉ አንቀጽ ላይ ተቀምጧል፣ ገብቷቸዋል። ስለዚህ አትደባደቡ፣ ምንም አትበሉ እንደዚህ ሲያስቸግሯችሁ ምናምን ቪዲዮ ሲያስቸግሯችሁ፣ አፋቸውን ሲከፍቱባችሁ፣ ሲያሳስቋችሁ፣ ሲያሳቅቋችሁ ቪዲዮችን ቁጭ አድርጋችሁ ለመዳም እንደዚ እንደዚህ ታደርገኛለች። አብዛኞቹ ምንድን ነው አሁን ጽዳት ሰራተኞች በጣም ይቸገራሉ። በምግብ ምናምን ነገር ይቀጧቸዋል ማለት ነው። ለእነሱ ስራ ካላገዟቸው ምግብ አይሰጧቸውም። ምግብ ይጨርሱባቸዋል። ምግብ አሳንሰው ይሰራሉ ማለት ነው። እንደዛ ታደርጉ፣ ፈጣሪያችሁን ፍሩ። ግን እንደዚህ ካደረጉ ደግሞ እናንተ ጽዳት የምትሰሩ ትርፍ ጊዜ ካላችሁ ብትተጋገዙ በጣም መልካም ነው፣ በጣም ጥሩ ነው። ግን ትርፍ ጊዜ ከሌለሽ ግዴታ ለምግብ ብላችሁ እነሱን ማገዝ አይጠበቅባችሁ። የምሬ ነው። ምግብ የምትከለክላችሁ የምትከለከሉ ከሆነ ለመዳም እኔ ምግብ እያገኘሁ አይደለም፣ እኔ ስራ አለኝ፣ እኔ ስራዬ ብዙ ነው ብላችሁ ማስረዳት መቻል አለባችሁ። ለምንድነው የማትስማሙት? ቆይ እናንተ ወለይ እንዴ እናንተ ሰው ቤት ሰው ሀገር ላይ ብቸኛ ናችሁ። ካልተስማማችሁ የት ነው የት አባታችሁ ነው የምትስማሙት? በጣም በርካታ ነው ማየው። እነዚህ ብቻ አይደሉም ወላይ፣ ቪዲዮ ለመስራት ጊዜ አላገኘውም ጊዜ ስላጣው ነው እንጂ በጣም ብዙዎቹ እንደዚህ አይነት ነገር ያደርጋሉ ማለት ነው። በሀገራቸው ዜጋ ላይ ስራ ካላገዟቸው፣ ምቀኝነት፣ ከሴትዮ ጥሩ ነገር ካወሩ ከሴትዮ ጋር ጥሩ ግንኙነት ካላቸው ምናምን ከነሱ ጋር ለማቀሳሰር የማያደርጉት የማይቆፍሩት ጉድጓድ የለም ማለት ነው። ለምን አረብ እኮ ደሞዛችሁ በስነስርዓት ከሰጣችሁ፣ ለምንድን ነው እናንተ በዚህ ደረጃ የምትባሉት? አያችሁ፣ እናንተ አሁን እቺን ኢትዮጵያውያን በቪዲዮ ቀርጸሽ አሳልፋሽ ብሰጫትም መዳምሽ አታመሰግንሽም። አንቺ ምናልባት መዳምሽ ቪዲዮ ቀርጸሽ አምጭ የሆነ ነገር ስታረግ ምናምን ብላሽ ሊሆን ይችላል። ነገር ግን አንቺን የእሷን አሳልፈሽ በምሰጭበት ሰዓት አንቺን ትንቅሻለች። ለሀገሯ ዜጋ፣ ለደሟ ለደሟ። አረቦች በጣም ዘረኛ ናቸው በነገራችን ላይ ወላሂ፣ ሁነት ነው። በጣም ዘራቸውን ይወዳሉ፣ እንደኛ አውሬ አይደሉም። እና ለዘሯ ያሉን ለደሟ ያሉነች እንዲ ለኔ ትሆነኛለች ብለው ነው እንትን የሚያስባችሁ እንጂ እናንተ ጥሩ ናችሁ ምናምን ብለው የሚያስባችሁ እንዳይመስላችሁ። ወላሂ ተጠንቀቁ፣ እና ትምህርት ውሰዱ ወላሂ አታድርጉ። ያገራችሁ ምንም ቢሆን አሁን እዚህ ጋር ብትወድቂ ደምሽን የምታነሳው የሀገርሽ ልጅ ናት። ማንም ያንቺን ደም ይዝ የለም፣ ፖሊስ ነው የሚደወለው ማለት ነው። ብትወድቂ ድንገት ቢጥልሽ የሚጥል በሽታ ቢኖርብሽ የሀገርሽ ዜጋ ናት መታ መታነሳሽ፣ አረቦች አያነሱሽም በጣም ነው የሚጠየፉት። መጥተው ፖሊስ ይጠራሉ ወደ ሀገርሽ ነው የሚያሳፍሩሽ። ግን አንድ ጓደኛ አንድ ያገር ልጅ ካለ ደሞ አጠገብ የምትስማሙ ከሆነ ጥሩ ግንኙነት ጥሩ ኮንተክት ካላችሁ ብትወድቂ ነገ ታነሳሽና ህመምሽን፣ ገበናሽን ደብቃ ሸፍና ስራ እንድትቀጥ ታደርግሻለች ማለት ነው። ወለህ ራሳችሁን አሳልፋችሁ ለአረቦች አትስጡ። በዚህ ደረጃ ደሞ አትቀራረጹ። ምን ያደርግላችኋል? ቲክቶክ ገንዘብ አይከፍልሽ በዚህ ደረጃ አንቺ ያለጡት ማሳዣ በዛ በለበሰችው ሺቲ ነው የቀረጸቻት። እሺ ምን ትጠቀሚያለሽ? ለምሳሌ አንቺ የምትጠቀሚው ነገር አለ ቲክታክ ይከፍልሻል? ዩቲዩብ አይደለም መቼስ ቲክታክ አይከፍልም፣ በጊፍት ካልሆነ በስተቀር ማለት ነው። አንቺ የምትጠቀሚው ነገር አለ? የእሷን ህይወት በማበላሸት እሷን ቀርጸሽ ከስርዋ ከማፈናቀል ምን ትጠቀሚያለሽ? ምንም ምትጠቀሚው ነገር የለም? ሶ እንደዛ አታድርጎ ወላሂ እንደዛ ታደርጉ ካገራችሁ ዜጋ አሁን አንዳንዴ ኦኬ ምግብ የፈለገችውን ትሰራለች እኔ ነኝ ተጠያቂ ምናምን ልትሉ ትችላላችሁ አስረዷቸው ስትሰሩ ላንቺም ለሷም ስሪ አብዝተሽ ኦኬ ለአረቦቹ ምግብ ስትሰሩ በዛ ከሆነ የምትጣሉት አብዝታችሁ ስሩና ብሉ እናንተ እናንተ ስላልበላቸው አረቦቹ ምንም እንደሚሉት ነገር የለም የሚጨምሩልሽ ነገር የለም አንቺ ስላልበላሽ አንቺ ስላልጠጣሽ አንቺ በሰራተኛ ላይ ምግብ ስለ ቆጠብሽ ወላሂ ምንም የሚጠቅማችሁ ነገር የለም። ምንም ያደርጉላችሁ የሚጨምሩላችሁ አንዳችም ነገር የለም አረቦቹ ማለት ነው። ስለዚህ ይሄ ነገር ሰው ሀገር ላይ እስካላችሁ ድረስ ተስማምታችሁ፣ ተፋቅራችሁ ኑሩ። እንደዚያ አሳልፋችሁ አትስጣጡ፣ አትገዳደሉ፣ አትበዳደሉ። ወላሂ አትጣሉ፣ በቃ አትጠዳሉ። ዝም ማለት እኮ ከዛ ሰው ጋር እኮ የሆነ መስማማት ካልቻላችሁ እኮ ዝም ማለት ይቻላል ገመናን ለአረብ አውጥቶ ከመስጠት ዝም ብሎ ቁጭ ማለት እኮ ይቻላል። ግን ከአቅማቸው በላይ ሲሆን እነሱ እንደዚህ ሲጠግቡባቸው መናገሩ ግዴታ ነው። ምክንያቱም አንቺም ለእንጀራሽ ነው የመጣሽው፣ እሷም ለእንጀራዋ ነው። የአንቺ ሰው የእሷ እንትን የእሷ እንትን መቆረጥ የለበትም።